በረካቱ ድና የተከበራችሁ ጓደኞቼ እንዴት ናችሁ? ዛሬ የምሰራላችሁ ቺክን ስፓይሲ ወይም ደግሞ የሚያቃጥል ዶሮ እሰራለሁ። የቱርክ ነው። እዚህ ጋር ሽንኩርት አለኝ። አጭር ነው፣ ትንሽ ስለሆነ ቀለል ያለ እራት ነው። በመጀመሪያ ዶሮና ሽንኩርቱ አብሬ እንደዚህ የጠብሰዋለሁ ማለት ነው።

እዚጋ አሲር አሰራለሁ አሲር ብርቱካን ወይም ደግሞ የብርቱካን ካሮት እና ብርቱካን ነው ማለት ነው። ትንሽ ውሃ አደረግበታለሁ። አለ እንደሚበቃችሁ ማለት ነው። እዚጋ ደግሞ ስኳር አደርጋለሁ። እንደ ቤቱ ነው። እኛ ቤት ይወዳል። እዚህ ጋ ውሃው ትንሽ መጠጥ አድርገዋል። አሁን እዚህ ጋ ትንሽ አንድ ማንቻ የሚሆን ዝማፊም አደርጋለሁ። እዚህ ጋ ቅመም አለኝ። የቤታችሁ ያለ ቅመም ገርፋ ወይም ደግሞ ቀረፋ ሲቀር የቤታችሁ ያለ ቅመም ታደርጋላችሁ፣ ግን ቀረፋ መደረግ የለበትም። እሲ ደግሞ መኖር አለበት። የሚያቃጥለው ደቃቁ ሆነ። ያልተሸከሸከም ቢሆን የሚያቃጥል ነገር መኖር አለበት። እስፓይሲ ነው። በጣም እስፓይሲ አይደለም። ብርቱካን የሚባለው ነው። እዚህ ጋ በሰላ በሰላህ አለኝ አብሬው ነጩን አብሬ አደርገዋለሁ። በጣም ነው የሚያምረው። በጣም የወዱታል ማለት ነው። እስፓይሲ ቱርኪ ነው። እዚህ ጋ ክሬም መኮረናለኝ። የመኮሮና ክሬም ነው። ማንኛውም የምግብ ስራ ስንሰራ እንጠቀም ማለት ነው። ትንሽ እናደርግበታለን። ትንሽ ግማሽም የማይሞላ ማለት ነው። ምን ያደርገዋል? ለሆነ ብርት